አንድ ቀን ባል ሲሰክር ሚስት መቻል አለባት። አንድ ቀን እሷ ቁርስ ባትሰራ ባል መቻል አለበት። አንድ ቀን ቁርስ የለም ብሎ ልፍታሽ የሚል ባል ወይም አንድ ቀን ሰክራልና ልፍታ የምትል ሚስት ትዳር ትዳሩን አይቀጥልም። ችግሮች አሉ፣ እሱም በአግባብ እየፈቱ እየመከሩና እየተመካከሩ በመሄድ አገር መገንባት ያስፈልጋል። መንግስት ባዘጋጀው እስር ቤት ውስጥ መንግስት እየጠበቀው መንግስት እየቀለበው መታሰርና እራሱን ማሰር ካልሆነ በስተቀረ አልታሰረም የሚል እሳቤ በግሌን የለኝም። ምክንያቱም ሰው የማይታሰረው በህሊናው እና የማይታሰረው ደግሞ ፊዚካሊ በመንቀሳቀስ ነው። ሰው ገለ ወንጀል ሰርተህ ህሊና ነፃ አሁን መተኛት አትችልም። ያው የታወቀ ነገር ነው። በነፃም መንቀሳቀስ አትችልም። አንድ ቦታ ራስን አቅ በመኖር ወዶ ታሳሪ መሆን እንጂ ያልታሰረ መሆን አይደለም። በእኔ እምነት ሁሉም ታስሯል። ሁሉም የኢትዮጵያ ጫፍ የእኛ ነው። ሁሉም ኢትዮጵያዊ ወንድምና እህት ነው። ይህ የእኛ የሆነው ዜጋ በህግ አግባብ በኢትዮጵያ ምድር ላይ እንዲንቀሳቀስ ሆደ ሰፊ መሆንና በውይይት ማመን ያስፈልጋል። ሁሉም ጉዳይ በጉልበት ካሰብን ያው ስለሚያበላለ ሲቪሊ እየሰራ እንገኛለን ሰው በሀገሩ በየትኛውም ቦታ ተንቀሳቅሶ መስራት፣ መኖር መቻል አለበት። ይህንን ለማድረግ እያንዳንዱ ኢትዮጵያዊ ዘብ መቆም አለበት። በገዛ ሀገሩ መንቀሳቀስ የማይችል ሰው መፈጠር የለበትም። የእኛ ዜጎች በአውሮፓ በአሜሪካ እንዳሻቸው ተንቀሳቅሰው መኖር እየቻሉ ሰርተው መኖር እየቻሉ ኢትዮጵያዊ በገዛ ሀገሩ እንዳይንቀሳቀስ ማድረግ ኋላ ቅርነትና ሕግን ያልተከተለ ብቻ ሳይሆን በጣም ጸያፍ ነገር ነው። የመጨረሻዊ ድርድር ማሰሪያ ህግ ነው። ህግን ካላከበርን በጋራ መጓዝ ስለሚያስቸግር ሁሉም ከዚህ ጉዳይ ተምሮ መስመር መያዝ ያለበት ይመስለኛል።